ይው ገንፎ በሰለ ማሻላ ማሻላ ማሻላ በተልባ ነው እንግዲህ ያው ሴትነት የለኝም ብዬ ነበር። እንግዲህ ኮሚንቱን እኔ ይበላና እና ዋው ምንትላላችሁ ገንፎ ገ

ይታይ ይመስለኛል። እንዴ ገንፎ በቅቤ ይወዳል ቀልቤዬ ለሊገሬ ሰው ይ እ እና በዲህም ቤዛች ትታሽው ያምራል። እናንተ አስተያየት ምንድን ነው? የገንፎ ሙያ የለኝም። በነገራችን ላይ የገንፎ ሴትነት የለኝም ማለት ነው።

ት ያለሽ በገንፎ አይተቻል። ዛሬ በገንፎ አይተቻል። በገንፎ በገንፎዬ እንደዚህ መሰለኝ የገንፎ ውድ ቤተሰቦቻችን እንግዲህ ዛሬ በገንፎ መጥቻለሁ። ገንፎ እያገናፋሁ ነው። ምንም ቢስ ኩሽና እናቶቻችን እንዴት ያረጋው አይደል ያሳደጉት። ይህ አጉል የመጣ ምርጠት ተጨማልቀን ዝም አርጠን ቁጭ ጉድ እኮ ነው። ሴት ልጅ ሳይጣ ናቸው። ከባድ ነው ነው እና ነው ማለኝ ኩሽና እኔ ለእናንተ ለማሳየት እማልሆነው የለኝም። ይኸው በሰበሳለሁ ኩሽና ገብቼ ገንፎ ሰራለሁ ብዬ ማለት ነው። ገንፎ ልሰራ ኩሽና አቤት ጉልቻው ሲያዘም ምን ሲል እ

ሙያውም ባይኖረኝ እንግዲህ ያው ማሸት ነው። እንደዚህ ነዋ፣ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ምን ይለኛል። እሳቱን ተያይዟል። እንግዲህ ዛሬ ለቤተሰቦች ገንፎ

እንዲሁኝ ለፍቼ አልቀርም ማለት ነው። እንደዚህ መሰል የሚያደረጉት እንደዚህ ሳ እንደዚህ ባትረከረክሆት ሀያ ጉድ ይኔ ሀያ ጉድ ይኔ አይ ማወቅ

በነገራችን ላይ አልታሸ ገንፎ ይጣፍጥ ማለት ነው። አይ በጅስት በጅስት ጋር ከነሮ በጅስት ነበር ለካ የሚደረገው ነበር። እሺ ነበር። አይ ተሸወርኩ። በጅስት ገንፎ አሪፍ ነበር እና አባይቦቼ እንዴት ትክክል ነው?

እንፉቀና ሰውም እያወራ አይፈርም ሉእንስገጠ እንግዲህ፣ የገጠር ልጅ መሆን ይሄው ዛሬ ልናስታውሳችሁ ነው የመጣ ነው። እኔ የገጠር ልጅ ነኝ ብዬ አቅመም ያሳያችሁ ነው ዛሬ ጉሽና የመጣሁት ማለት ነው፣ እናንተን ለማሳየት። የገጠር ልጅ መሆን በጣም ደስ ይላል ሁሉ ቦታ ሁሉ ገብ ነው ማለት ነው። የገጠር ልጅ በየቦታው ብትሄድ አይሳናትም ትሰራለች። እና ይሄ ይሳነኛል አላት የገጠር ልጅ ይሳነኛል ስለማት ሲጀመር አምልቆ አይሰልኩም።